በአብዛኛው ገንቢ የሚባል ጠቃሚ ሀሳቦች የተነሱበት አልፎ አልፎ ከአጀንዳ ወጣይ ማለት ዝንባሌ የታየበት ቢሆንም ውይይት ማድረግ ጠቃሚ ነው። ጊዜ እያጠፋን መድረክ እየፈጠን ብንወያይ ጠቃሚ ሀሳብ እናገኛለን ብለን እንድናምን የሚያስችል ሆኖ ነው የሚያገኘሁት። በዚሁ አጋጣሚ የፖለቲካ ፓርቲዎች የመታመን ሀሳብ መስጠት በመንግስት ስርዓት ውስጥ የመሳተፍ ፍላጎት በተለያየ መንገድ ይነሳል። በኛ በኩል እንድትገነዘቡ የምንፈልገው የብልጽግና ፓርቲ በሚፎካከሩም ፓርቲ ሰልፍ ውስጥ ካሉት ውስጥ ፕሮግራማችን በግልጽ የተጻፈ ስለሆነ ሀሳባችንም በአደባባይ የሚነገር ስለሆነ ከብልጽግና ፓርቲ ጋር ሆኜ ግንባር ሆኜ የሚው አንድ ፓርቲ ሆኜ መታገል እፈልጋለሁ የሚል ድርጅት ካለ በራችን ክፍት ነው። ከዚህ ቀደም ከነበረው የሚለየን ነገር የኢትዮጵያ ሉዓላዊነት ለማስከበር በኢትዮጵያ ውስጥ ዴሞክራሲ ስር እንዲሰድ ለማድረግ ብልጽግና ብቻ ብቸኛ ፓርቲ ነው ብሎ አያምንም። ማንም ኃይል ከኛ ጋር ሆኖ ተደራድሮ መታገል ከፈለገ በእኛ በኩል ዝግጁ መሆናችንን መግለጽ እፈልጋለሁ። በእናንተም በኩል ከብልጽግና ጋር መታገል አያዋጣም፣ አይቻልም ካላችሁ እርስ በርሳችሁም ቢሆን ተወያይታችሁ ሰብሰብ ብትሉ ሁለት፣ ሶስት ፓርቲ ቢሆን አሁን እዚህ የሚወያየው ከዚህ ባነሰ ጊዜ ከዚህ የበለጠ ውይይት ማድረግ ይቻላል። ፓርቲው ሲበራከትና ሲበዛ በእያንዳንዱ ጉዳይ ላይ ግማሽ ቀን ሙሉ ቀን ማጥፋት ግድ ሲሆን ውይይት ከሚያስገኘው ውጤትና ፍሬ ይልቅ ጊዜ የሚያባክን እየሆነ ሽሽት ያመጣል ብዙ የሚለያየን ነገር የለም ብለን ካሰብን ወይም ከብልጽግና ጋር ብልጽግና ማይመቸን ከሆነም እርስ በርሳችን ሰብሰብ ብንል ሁለት ሶስት አራት ፓርቲ ብንሆን አብዛኛው ችግር የሚፈታ ይመስለኛል በእኛ በኩል ዝግጁ ነው በእናንተ በኩልም እንደዚያ ብታደርጉ ውይይት ብቻ ሳይሆን በጋራ መወሰንም በጋራ መምራትም ለማሰብ ያስችላል። እኛ ያለብን ችግር ልክ እናንተ እንዳነሳችሁት ከየትኛው ጋር ተወያይተን መስራት የምንችለው ከቁጥሩ ብዛት ከፍላጎቱ ብዛት እና ኤክስትሪም ተውት የሚካሄዱበት ስለሆነ ተቀራርቦ መነጋገር ወደ ፍሬ ወደ ውጤት የሚወስድ መስሎ ስለማይሰማን እኔ አድቫይዝ አድርገው ወይም ወደኛ ወይም እርስ በርሳችሁ ሰብሰብ ብንል ቁጥሩ ቢቀንስ ለኢትዮጵያ ፖለቲካ በቂ ነው፣ የተሻለ ስራ ለመስራትም የሚያስችል ይመስለኛል። ውይይት በሚመለከት እንግዲህ በዚህ ወር ብቻ ቢያንስ ከአንዳንዶቻችሁ ጋር ከሶስት ጊዜ በላይ ወይም ሶስት ጊዜ ውይይት አድርገናል፣ በተለያየ አጀንዳ ላይ። የሲቪክ ማህበራት ያነሱት ተቀባይነት ያለው ጥያቄ ነው። በተደጋጋሚ ለመወያየት ጥያቄ ስለሚያቀርቡ እነሱም በዚሁ አጋጣሚ እንዲገነዘቡ የሚያስፈልገው አሁን ባለው የኢትዮጵያ የፖለቲካ ባህል የተነሳ በእናንተ ማህበራት ውስጥ በእያንዳንዱ ተቋም፣ በእያንዳንዱ ኩባንያ ያለ ንዑስ ማህበርም ጭምር ነው ጥያቄ የሚያቀርበው። የትኛውም ወገን በእንደዚህ አይነት መድረክ ከመንግስት ጋር መወያየት ጥያቄ ያቀርባል ከመበራከቱ የተነሳ እናንተ ጋር ሰፊ ጊዜ አግኝተን ለመወያየት እድል አላገኘንም። አሁን ይህንን ጉዳይ ስናይ ግን ልክ ተቃዋሚ የሚፎካከሩን ሰዎች እንደምናወያየው እነሱን ማወያየት የግድ ያስፈልጋል፣ ይመለከታቸዋል፣ የእነሱን ግብዓት መጠቀም አለብን ከሚል ሀሳብ ነው የጠራናችሁ። ወደፊትም ይቀጥላል። ከእናንተም በተናጠል ውይይቶች እናደርጋለን። በእንደዚህ አይነት መድረክም ብትገኙ ጠቃሚ ስለሚሆን እናሳትፋችኋለን። ከኛ ወደኛ በኩል ያለውን ወቀሳ ወደኛ በኩል ያለውን ክስ ወደ ራስም ኢንተርናላይዝ አድርጎ ማየት የሚያስፈልግ ይመስለኛል። እሱም በተወሰነ ደረጃ ተመልሼ አንሰዋለሁ። በመንግስት በኩል በከፍተኛ ጥረትና ትጋት የዜጎቻችን ህይወት ለመታደግ፣ ሞት ለመቀነስ የመጣብንን ጠላት ለመመከት እጅግ ከፍተኛ ጥረት እያደረግን ያለ ነው። በዚህም ህዝባችንም የዓለም መንግስታትን በግልጽ የሚያመሰግኑት ጉዳይ ስለሆነ ምን እያደረግን እንዳለን፣ ምን ውጤት እንዳስገኘልን በግልጽ የሚታይ ማንም ጤነኛ አእምሮ ያለው ሰው በቀላሉ ሊናገረው የሚችለው ጉዳይ ነው። ኮቪድ አለ፣ የበረሃ አንበጣ አለ የአባይ ጉዳይ አለ። ከኮቪድ ጋር ተያይዞ የህዳሴ ግድብ